ሰላም እንዴት ናችሁ? ሰለሞን ታሸ ጋጋ ነኝ። ደሞ የምን ውድድር ነው? ያኮ ማናቀው ብዙ ነገር አለ ማለት ነው። የት ለመድረስ ህልመኞቹ? ከመጪው አርብ ጀምሮ በተከታታይ እየሰራን ለእናንተ እናቀርባለን፣ አቀርባለሁ ያ እኮ አርብ ምሽት ነው የሚተላለፈው። ተጨመረለታል ማለት ላለው ተጨመረለት። አቶ መኩሪያ አንደኛ ዕጣ። አቶ መኩሪያ እንኳን ደስ አለ። ቀድመው ለመገኘት አሁን ነው መሮጥ! የተመልካችን ቀልብ በመሳብ አብዶ ያሳበደው የጋጋ የዩቲዩብ ቻናል እያነጋገረ ነው። ላይክ ሼር፣ ሰብስክራይብ በማድረግ ይህንን የዩቲዩብ ቻነል ይቀላቀሉ።